በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅዱስ ቤተክርስቲያን ልጆች በያላችሁበት ጽንፈ ምድር እግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? ንግዚአብሔር መልካም ፈቃድ የሐዲስ ኪዳን ትምህርት የማቴዎስን ወንጌል ዛሬም እንደተለመደው እንቀጥላለን። እንግዲህ ዛሬ የምናየው የማቴዎስ ወንጌል ምዕራፍ አሥራ ዘጠኝ ነው። በዚህ ምዕራፍ ውስጥ ምን አለ? ስለምን ይናገራል? በውስጡ ምን ምን አንቀጽ አለው? እንደገና ደግሞ ታሪክ ውስጥ እንዴት እንረዳዋለን ለእኛ ስለ ሕይወታችን ያለውን ፋይዳ በደንብ አድርገን እናያለን። እንደዚህ መልካም ፈቃድ እንግዲህ ያው ምዕራፍ አሥራ ዘጠኝ የሚጀምረው ወሰው ፈጸመ ጊዜ ዘንድ ተነገረ ነው የሚለው ይህንን ነገር ከጨረሰ በኋላ ማንኛውን ነገር የሚለው ስንመለከተው ወንድምህን ምከረው ቢያጠፋ እንደገና ንተን ቢቢል ከወንድም ጋር ከዚያ እምቢ ካለ ደግሞ ለቤተክርስቲያን ነገራት ወይም ለካህን ንገረው የሚለውን ከዚያ በኋላ ያን ካልተቀበል እንዲያለመን ቆጠረው ከካህን በላይ ሌላ መካር እንደማያስፈልገው በዝርዝር ከነገረ በኋላ ይህን ጉዳይ በደንብ አድርጎ ከገለጸ ካስተማረ በኋላ ይህን ከጨረሰ በኋላ ማለቱ ነው። ተንሳም ገሊላ ከገሊላ ተነስቶ ወበፃ ውስጥ ብሔረ ይሁዳ ማይዶተ ዮርዳኖስ በዮርዳኖስ ማዶ ያለ በይሁዳ ምድር ወደዚያ ደረሰ ይላል። ወተለው አሂዛብ ብዙሃን ብዙ ህዝብ ብዙ ማለት ነው። አሂዛብ ማለት የብዙ ብዙ ህዝብ ማለት ብዙ ማለት ነው። አሂዛብ ሲል ደግሞ እጅግ የብዙ ብዙ የሆነ ህዝብ እነሱ ነበር ተከተሉት። ወመፁ ሀቢው ፈሪሳውያን እንዚ ሜክርወንን ሊፈትኑት እየፈተኑት ፈሪሳውያን ወደሱ መጡ። ወይ ቤልዎ ይከውንሁ ለብእሲ ይህድር ብእሲቶ በኩሉም ዘአበሰት ሎቱ በሁሉም ነገር በበደለችው ሁሉ ሰው ሚስቱን ሊፈታ ይገባልን? ብለው ጥያቄ አቅርበውለታል። ስለ ባልና ሚስት በሰፊው የሚናገር የመጀመሪያ አንቀጽ ነው። ይሄ የመጀመሪያው አንቀጽ ነው። እዚያ ቀጥሎ ሌላ አንቀጽ አለ በዚህ ምዕራፍ ላይ ግን፣ እነሆ እንደው በሁሉም ነገር በትንሽ በትልቁ እንደ ማለት ነው። ሚስቱን ቢጣላ ከእሷ ጋር ከተቀያየመ ጥፋት ካየባት ሚስቱን ሊፈታ ይገባዋል አይገባውም? የሚል ጥያቄ እነ ፈሪሳውያን መጠየቃቸው ነው። ጌታችንም መልሶ እንዲህ ብሎ ነገራቸው ወይም መለሰላቸው። አውሳ ወይ ቤሎሙ እያንበብክሙኑ ዘውስተ ኦሪት ከመ ፈጠሮሙ እግዚአብሔር ቀድሞ ተባይተው አንስተ ገብሮሙ ይላል። አስቀድሞ ባልና ሚስት አድርጎ ወይም አንድ አዳም ለአንዲት ሔዋን አንዲት ሔዋን ለአንድ አዳም አድርጎ እንደፈጠረ አታስተውሉ ምን ወይ ቤ በእንተዚ ሀድግ ብእሲ አባሁ ወእሞ ወይ ተለዋ ለብእሲቱ ወይ ከውኑ ክልኤሆሙ አሐደ ሥጋ ስለዚህም ነገር እናት አባቱን ትቶሷን ይከተላል፣ ወይም እሱን ትከተላለች። እነሱ አንዲ አካል ይሆናሉ፣ አንዲ ስጋ እንዲ አካል ይሆናሉ ብሎ ይህን ተናግሯል። ስለዚህ እንከሰኬ ኢኮኑ ክልኤተ፣ እዚህ እንግዲያውስ ሁለት አይደሉም አንድ ናቸው እንጂ አላ አሐዱ ስጋ እሙንቱ፣ አንድ ናቸው እንጂ ዘእግዚአብሔር አስተጻመረ ሰብእ ኢይፍልጥ። እግዚአብሔር አንድ ያደረገውም ሰው መለየት አይችልም። ይሄ ጥበብ እግዚአብሔር ያለበት ነው። በነገራችን ላይ ይሄ በኦሪቱ ላይ ስለተማማር ነው። በዚያው በኦሪቱ ላይ ማየት ተገቢ ስለሆነ ነው እንጂ ዘፍጥረት ምዕራፍ ሁለት እንደገና ኩፋሌ ምዕራፍ ሁለቱም ላይ በደንብ እዚያ ላይ ስለተተነተነ በዚያው እናየዋለን ማለት ነው። እንዴት እንደተፈጠረ ከአዳም ጎን ሄዋ እንዴት እንደተገኘች፣ ለምን እንደተገኘች፣ ምክንያቱ ደግሞ ስለ ሶስት ነገር ብለን ተንትነዋል። ረዳት ሆነው ዘንድ በሀሳብ በስራ፣ በእግር ሁሉ ትረዳው ዘንድ፣ እንደገና ደግሞ ከዝሙት ይጠበቅ ዘንድ፣ ሌላው ብዙ ተባዙ ባለው ይፈጸም ዘንድ የሚል አተታትተናል ማለት ነው። ያን ነው እየነገረ ያለው። ስለዚህ አንድ ለአንድ ነው። ለዚህ ምክንያቱ አንድ ሔዋን ለአንድ አዳም፣ አንድ አዳም ለአንድ ሔዋን የተፈጠረው መጀመሪያ። ያንን ባታስተውሉ ነው እንጂ ካስተዋላችሁ ያበቂ ነው። ነው ወይ ቢሎሙ ሙሴ አዟል ብለው ጠይቀው ስለነበረ ሙሴ ስለልባቸው ክፋት አዘዘ እንጂ እኔ ግን እላችኋለሁ ሚስት ባሉም ባል ሚስቱ ምርታ ወይም አንዱ ፈቶ ሌላ መግባት አይቻልም። እብለክሙ አነሂ ሁሉ ዘይድህር ህር ሲቶ ዘንበለ ትዘሙ በላይ ሊሁም እነሆ በሱ ላይ ዝሙ ሳትሰራ እሷን የሚፈታ ካለ ወይም የሚተው ካለ ዝሙት እንደፈጸመ የሚቆጠረው ብሎ ጌታችን ኢየሱስ ክርስቶስ በዝሙት በስተቀር ብሎ አስቀምጦታል። በዝሙት በስተቀር መፋታት እንደማይቻል እንደ በሆነ ባልሆነ፣ በትንሽ በትልቁ ተመካክሎ አስተካክሎ መቀጠል እንጂ መፋታት እንደማይገባ በዝሙት ግን፣ በዚህ የተጠናወታት ወይም እንደዚህ አይነት ችግር ካለ በዚህ ግን መለያየት እንዳለባቸው፣ አንዱ ቅዱስ አንዱ እርኩስ ሆኖ መቀጠል አንድ አካል ስለሆኑ አካል ሙሉ አካል መቀደስ እንዳለበት በዝርዝር የተናገረበትን ሁኔታ ነው የሚነግረን ከዚያ ተማሪዎቹም ሐዋርያቱን ተከተሉትና ወይቤሎሙ አኮ ለኩሉ ዜትካል ዝንቱ ዘንበዳይሙ ለዘተው ብይ ስለተሰጠው ነው እንጂ ለሁሉ አይቻልም ማለት ነው። አሉት እነሆ ከልጅነታቸው ጀምሮ ራሳቸውን እጹ ያደረጉ ሰዎች አሉ። ጃንደረባ ያደረጉ አሉ። እነኛ አደረጓል። ይህ እግዚአብሔር ላለለት ነው እንጂ ለሁሉ አይሆንም ብሎ አጠቃላይ ስራ ተጋ ብቻ ወይም የትዳር ወይም የሁለቱ አንድነት በእግዚአብሔር ፈቃድ እንደሚሆን ካለ እግዚአብሔር ፈቃድ የሚሆን ነገር እንደሌለ እግዚአብሔር የፈቀደላቸው ብቻ በዚህ እንደሚጓዙ ይህን በዝርዝር ይነግራልና ሌላው ደግሞ ሕጽዋን የሚለው ራሳቸውን ለመንግስተ ሰማያት ያጭው ምድራዊ መላክ መሆን የፈለጉ ከነሱ በስተቀር ብሎ ይህንን በዝርዝር ይነግራል የመጀመሪያው አንቀጽ ማለት ነው ከዚያ ቀጥሎ ሁለተኛውን አንቀጽ ስንመለከት ወእምዝ አምጽኡ ሁለቱ ህጻናት ይለ ህጻናትን አንጥተው አቀሙ ቅድሜ በፊቱ አቆሙ ይላል በፊቱ ህጻናትን አንጥተው አቆመው እሱም ደግሞ እጁን አስቀምጦ ጸለየና ባረካቸው ይላል። ወገሰጽዎሙ ለአርዳይሁ ተማሪዎቹን ግን እንዲህ ብሎ ገሰጻቸው መከራቸው። ወይ ቤሎ ሙዚ ኢየሱስ ኅድግዎሙ ለሕፃናት ይምጽኡ ሀብዬ እስመ ለእለ ከመዝሉ ይእቲ መንግስተ ሰማያት መንግስተ እግዚአብሔር፣ የእግዚአብሔር መንግስት ወይ መንግስተ ሰማያት እንደ እነኝህ ላለች ናትና ብሎ ገሰጻቸው ይላል ዋንበር እዲሁ ላይ ዲሁ ሙሐለፈን ብዬ በእጁንም አንስቶ ባረካቸውና ና ከዚያም አልፎ ሄደ ይላል። ይሄን ስንመለከተው በምዕራፍ 18 ላይ ስላየነው ደግመን አናየውም። ህፃናት ንጹሐን ቅዱሳን ስለሆኑ ክፋት፣ ተንኮል ስለሌለባቸው እንደነህ ንጹህ ካልሆናችሁ ከክፋት ከነውር፣ ከነቀፋ ንጹህ ካልሆናችሁ ዚያድ መንግስት መውረስ አትችሉም ብሎ በህፃናት አማካኝነት ህፃን ምድራዊ መላክ እንደሆነ፣ ልቡ ንጹህ እንደሆነ፣ ዚያድ ማደሪያ እንደሆነ፣ ክፋትና ተንኮል ለልቡ የማይስማማው እንደሆነ እንደዚያ ሰዎች ንጹህ የሆኑ ሰዎች የእግዚአብሔር ሰዎች ወይም የእግዚአብሔር መንግስትን ሊወርሱ የሚችሉ እንደዚህ አይነት የዋሃን፣ ቅኖች፣ ደጎች የሆኑ ሰዎች እንደሆነ በህፃን መስሎ ማስተማሩ ነው። ከዚያ ቀጥሎ ወናሁ መጽሐዱ ወሬዛ ወይ ቤሎ ሊቅሄር ምንተ ገቢሬ እረስ ህይወት ተዘላለም ምን ስራ ሰርቼ የዘላለም ህይወት ልውረስ ብሎ አንድ ሰው መጠየቁን ነው። ህግ አዋቂ ነው ወይ ቢሎ ለምንትለኒሄር ለምን ትለኛለህ? አልቦ ሄር ዘርበላሃዱ እግዚአብሔር ሄር አተበላይ ከእግዚአብሔር ከአንዱ ከእግዚአብሔር በስተቀር ቸር የለም ብሎ እርሱን ደነቀው። ምክንያቱም የመጣበትን ክፋት ስለሚያውቅ ማለት ነው። መሰ ተፈቅድ ተባ ውስተ ህይወት እቀብ ትእዛዛተ ወደ ህይወት መግባት ከፈለግ ትእዛዝን መጠበቅ ነው፣ ሌላ ያስፈልግም ብሎ መናገሩን ነው። ያም ሰው ደግሞ ማንኛውን ህግ ልጠብቅ ብሎ እግዚአብሔርን መጠየቆ ጌታችን ኢየሱስ ክርስቶስን መጠየቆ ጌታችን ኢየሱስ ክርስቶስም ደግሞ ነፍስ አትግደል አትዘሙት አትስረቅ በሐሰት አትመስክር የሚለውን ለሙሴ የሰጠውን ከህግጋት እነጊህን መሳሰሉ ጠቃቅሶ ለዚህ ሰውዬ ማስተማሩን በዝርዝር ይነግረናል እሱም ደግሞ ከልጅነት ጀምሮ ይህን ሁሉ አድርጌዋለሁ ብሎ ፈጽም ያለው የህጉን ሁሉ አድርጌያለሁ ብሎ ወደ ጌታችን መቅረቡ ጌታችን ኢየሱስ ክርስቶስም እንግዲያውስ አንዲት ነገር ቀርታለች ያለህን ገንዘብን ሁሉ ሽጠት፣ ተከተለኝ ሲለው ያ ሰውየው አዝኖ መመለሱንና ባይለጸጋ መንግስተ እግዚአብሔር ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላል ብሎ በግመል በስሮ ማስተማሩ ነው። ያ ማለት ግን ባይለጸጋ ሁሉ መንግስተ ሰማያት አይገባም ማለት ሳይሆን እንደዚህ ለገንዘብ የሚጨነቁ ገንዘብ ጭንቅጥ የሚሆንባቸው ወይም ገንዘብ አምልኮተ ገንዘብ ያለባቸው አምልኮተ እግዚአብሔር የተዉ ወይም እግዚአብሔር በገንዘብ የቀየሩ ሰዎች እነኝህን ማለት ነው። ወይም ገንዘብ ለነሱ ለነሱ መገልገያ ሁኑ እንደተፈጠረ ሳይረዱ እሱ እንደፈጠራቸው አድርገው ለአምልኮ የደረሱ በፍቅረ እራሳቸውን የሳቱ ሰዎችን መገሰጽ ነው። ብዙ እያላቸው አካብተው እንደሌላቸው ሆነው የሚኖሩ ለመልካም ነገር የማያውሉ ሰዎች እንዳሉና እግዚአብሔር እንደሰጣቸው የማይረዱ ሰዎችን ያንን መግለጽ ነው እንጂ ባለጸጎች መንግስተ ሰማያት አይገቡ ማለት እንዳልሆነ ይህን መረዳት ያው ተገቢ ነው። ወሰሚዖሙ አርዳኢሁ አንከሩ ጥቀ ወይቤሉ መኑ እንከ ይክል ድኂነ። እንግዲህ እንደዚያ ከሆነ ማን መዳን ይችላል ብለው እነሱም አደነቁና ተናገሩ። ወነጸሮሙ ኢየሱስ ወይቤሎሙ በኀበ ሰብእ ኢይትከሀል። ጌታችንም ተመለከታቸውና በሰው ዘንድ አይቻልም። ወበኀበ እግዚአብሔር ይትከሀል ሁሉ ሁሉ በእግዚአብሔር ዘንድ ግን ይቻላል ብሎ ሁሉ በእግዚአብሔር እንደሚቻል ይሄን በዝርዝር መንገዱን ነው። ከዚያ በኋላ ወምዛን ሳ ጴጥሮስ ወይ ቢሮ ናሆኬ ንህና ሀደግ ነኩሎ ቦተሎና ከምን ተንከ ንረክም እኖ ሁሉን ትተን ተከተልህ አንተን ስለተከተል ገንዘባችን ንብረታችን ሁሉን ትተን ተከትለናል። በአንተ ዘንድ ምንድን ነው ዋጋችን ብሎ ጴጥሮስ ጥያቄ ማቅረቡ ነው። ጌታችን ኢየሱስ ክርስቶስም ወይ ቢሮሙ ጌታችን ብሎ መለሰ። አማን እብለክሙ አንትሙ ተለውክሙኒ አመዳግም ልደትይ አመይ ነብር ወልድ ዲበመንበሩ በዳግመኛ በምመጣበት ጊዜ ጊዜ እንደው ልደት ይብሎታል መጻቲ ይብል ጥሩ ነው። በፍርድ በምመጣበት ጊዜ ያን ጊዜ እኔ በዙፋን የተቀመጨ በምፈርድበት ጊዜ አንተ ሙሰ ተነብሩ ዲባሰርቱ ወክሌቱ መናበር ወትኩ የነን ወሰርተው ወክለተ ነገደ እስራኤል በአስራ ሁለት እኔ በምዙፋኔ ላይ ተቀምጬ ሰግድ እናንተ በምፈርድበት ጊዜ እናንተ በአስራ ሁለቱ መንበር ላይ ተቀምጣችሁ በእስራኤል ነገር ላይ ትፈርድ ያላችሁ ብሎ እንደው ዘላለማዊ ስልጣን ማሰር መፍታቱ ዘላለማዊ እንደሆነ ከዚያ የሰጣቸውን ጸጋ እንደገና በአንጻሩ ደግሞ በጸሎታቸው በትሩፋታቸው ደግሞ ያንን እንደ ፍርድ ቆጥሮት ነው። ምክንያቱም እነሱ የጸለዩለት እንደሚገባ፣ ያልጸለዩለት ደግሞ በዚህ በእግዚአብሔር ቃል ኪዳን የማያምን ከቃል ኪዳን ውጭ የሆነ ሰው ደግሞ መግባት እንደማይችል ይህን አስረግጦ እንደነገራቸው በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበስሙ የተመሰገነ ይሁን። ይቆየን።